በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ መድኃኔ ዓለም። መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ለስም አጠራሩ ሰላም ላለው። ፈጣሪ ክርስቶስ ሆይ በሞት ሞትን ታጠፋ ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኒ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በሸርነት የተቀበል መድኃኔ ዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ራስህና የራስህ ጸጉር ሰላም እላለው። ፈጣሪ ክርስቶስ ሆይ ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ቤሲ በሕፃን አሪያ በተገለስክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ ደነገጠ በሐዘንና በለክሶ ተዋጠ። መድኃኔ ዓለም ሆይ ከሁለቱ ቅንድቦቼ ጋር ለሚያንጸባርቀው ዓመፀኛን እና ከዳተኛን በማስደንገጥ ብቻ ለሚገድል ለፊት ግርማ ሰላም ላለው። ፈጣሪ ክርስቶስ ሆይ የኀጢአትን ማዕበል ባሕር እንደምትገሥጸው መጠን አቤቱ በገሃነ በእሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነት አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ ጆሮና ድሆችን ለሚመለከቱ ዓይኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከመፀኛ ከተንኰለኛ አድናት። አቤቱ ባሕሩን አድርቀ ደረቁን ሳር የምታለመልም ችሎታ ያለ አሸናፊ አምላክ ነህና መድኃኔ ዓለም ሆይ የጥፊ ህማምን ለመቀበል ለተዘጋጁ ቁንጮች ሰላም ላለሁ። ሊናን ደስ ስለሚያሰኙ አፍንጮችህም ሰላም ላለሁ። ፈታሬ ክርስቶስ ሆይ አቤቱ ሰራዊተ መላይክት እየተንቀጠቀጡ በፊት የሚቆሙ አንተ በቅያፋና ሐና አደባባይ ቆምክ። አቤቱ የእኔ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደ ሰማውትና እንደማውቅ ሁሉ በመስቀል የቤዛነት አድነኝ። መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሃሞትን መራራነት ላጣጣማትና ከንፈሮችህም ሰላም ላለው ፈታሪ ክርስቶስ ሆይ አቤቱ አምላካዊ ታምራት የማድረግ ስልጣን ባንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች እለት ከእኔ ሽሹ የምትለዋን የፍርድ ውሳኔ እንዳታሰማኝ በቸርነትህም ማጸናለሁ መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነጻ መውጣት ለሰበከ አንደበትህና መለኮታዊ ጥርሶች ሰላም ላለሁ። ፈታሬ ክርስቶስ ሆይ ቃል የማይታበል የማይለወጥ ነውና፣ መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። በዳህን ያለም ሆይ አባቶ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃል ሰላም አለው። በመስቀል ላይም በሰቀሉ ጊዜ አንዳችም የተቃውሞ ትንፋሽ ላልተናገረ ትንፋሽ ሰላምላለሁ። ፈጣሪ ክርስቶስ ሆይ ከዚህ እስከዚህ ድረስ የሰራውትን ኃጢአቴን ይቅርበል አቤቱ ቅዱስ ሥጋህን ከበላው ክቡር ደምህንም ከጠጠው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናሃለሁ መድኃኔዓለም ሆይ ክቡር ልዑል ለሚሆን ጉሮሮ ሰላምላለሁ ፈጣሪ ክርስቶስ ሆይ መከራኔው አደባባይ የተሰቀልከው ለሰው ልጅ ድህነት እንደመሆኑ መጠን ስለ እናትህ ስለ ድንግል ብለህ ምርህለው ይቅር ብያለሁ በለኝ፣ ካንተ በቀር ቸር ይቅር ባይ የለምና። መድሃኔ ዓለም ሆይ በጎልጎታና በቀራኔው አደባባይ የመስቀል ቀንበርን ተሸክሞ ለተንገላቱ ትከሻዎች ሰላም እላለሁ። ዙፋንን በኪሩቤል ጀርባ ላዘጋጀ ጀርባህም ሰላም እላለሁ። መድሃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን የመስቀል ችንካሮችን ለታቀፉ ክንድህና ደረት ስላምላለው ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የረፍተ ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶች ሁሉ በሲሆ ለጨለማ ወለል ላይ ተነጥፈው በእግር አጋን እንዲረገጡ ይቀጥቀጡ። መድሃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደመ ለተነከሩትና ለተጠመቁ ትቾች ሰላም ላለው በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሸቀው መለኮታዊ ግርማ ሰላም ላለው ፈታሪ ክርስቶሶይ በጎ ነገርን አስጀምረ የምታስፈጽም ቸራ አምላክ አቤቱ ከጎን የፈሰሰው ደም መብረቅ ከላይ ወደ ታች በተዘቀዘቀ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መዳን ያለም በቅዱስ መስቀል ላይ በተሰቀልከ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ወርቾች ሰላም ላለሁ ፈጣሪ ክርስቶስ ሆይ ቤቱ ወዳዊ መከራ ከሌለበት ትርላ ደስታ ካለበት የኤዶም ገነት ታገባኝ ዘንድ ለምንሃለሁ። መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትላት ዘንድ መከራን ለተቀበሉ መዳፎችና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ ጣቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጣን ነፍስ መጠጊያ አንተ ነኮ፣ ለዓለምም የምታበራላት እውነተኛ ፀሐይ አንተ ኮነ። መድኃኔ ዓለም ሆይ የአስርቱ ቃላት ወሪት ትእዛዛት ለተጻፈባቸው ንውዳት ክቡራት ለሚሆኑ ለእጆች ጥፍሮች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጥላቶቼ ሰውነቱ ዱር ለዱር ተቅበዝበዝ እያሉ እንዳላግጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቅርብል ፈጥነ ተቀበለኝ እንጂ ቸላት በለኝ። መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎን ሰላምላለሁ። በዓለም ሁሉ በጭንቀትና በመከራ ላይ የሚገኙትን ለሚያረጋጋ አምላካዊ ሆድህም ሰላምላለሁ። ፈጣሬ ክርስቶስ ሆይ መድረቅ መንጻፍ የሌለበት ባሕረ ምረት እንደመሆነ የቸርነትን ቃል መቼ የታሰማኝ ይሆን እያልኩ ሁልጊዜ አምላኬ እልሃለሁ። መድኃኔ ዓለም ሆይ ናዝራዊ ለተባልክ ለአንተ ለእግዚአብሔር ነቢዩ መንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እላለሁ። ፈጣሬ ክርስቶስ ሆይ ስለ ትህትና ሕፃኑ አረጋዊ የተባልክ የምትመሰገን አንተም በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ለትዕግሥት አንክሮ ይገባል። መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆኖ ለሚያበሩ ሁለቱ ኩላሊቶቼ ሰላም እላለሁ። ፈታሬ ክርስቶስ ሆይ በአካል ሦስት በባሕርይ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን እንኳ ሕይወታቸው አንተ ነህና፣ አቤቱ አቤቱ ስንል በከንቱ እንዳንጠፋ ጠብቀን። መድሃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛም ከሰሜን እስከ ደቡብ በአራቱም ማዕዘነ ዓለም የብርሃኑ ጸዳል ለሚያንጸባርቀ ሁሊና ሰላም እላለሁ። ፈጣሬ ክርስቶስ ሆይ በኪሩቤል ጀርባ ላይ ዙፋንህን ዘርግተ የተቀመጥክ አንተነህ የአብን ፈቃድ ትፈጽም ዘንድ ከሰማያዊ ሰማያት ወደዚህ ዓለም የመጣ አንተነህና ክቡር ምስጉን አምላክነ መድሃኔ ዓለም ሆይ የአጥሩን ሰው ውስጣዊና ሐፋዊ ሰውነቱን ለሚቀድሰው ንቡር ክቡር ለሚሆን ውስጣዊ ገንዘብህና ለአንጀትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል፣ ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርና በየብስም ቢሆን ያለ አንተ ቸር ሰው ወዳጅ ንጉሥ የለምና መድሃኔ ዓለም ሆይ በአምሳለ ቅዱስ ስለተማተበው እምብርት ሰላም ላለው። ፈጣሬ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ። ካንተ በቀር ሌላ የማውቀው ዘመድ የለኝምና መድሃኔ ዓለም ሆይ የሲኦልን በር የናሱንም መዝጊያ ሰባብረህና ቀጥቅጠ የብረቱንም ቁልፍ እንደሰም አቅልጠ ነፍሳትን ከሲኦል ባወጣበት ሰዓት መለኮታዊ ዝናር ለታጠቀ ወገብህና ኃይል አርአያምን ለተጎናጸፈ ጭኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ቅርባ ያንተ እግዚአብሔር እንደመሆን መጠን በምሄድበት መንገድ ሁሉ ቅናውን ጎዳና ምራኝ፣ የጽርቅንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና። መድኃኔ ዓለም ሆይ ከሁለት እግሮች ጋራ ወደ ሞት ሀገር በፈለሱ ጊዜ በችንካሮች ደም ለተጥለቀለቁ ጉልበቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃል የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይን ለመጎብኘት በየጊዜው በመመላለስ ወደ እኔና፣ አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና፣ መድኃኔ ዓለም ሆይ ፈጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም ልሃለሁ። ዓለሙን ለማዳን ከሰማይ ሰማያት የወረድክ አንተ ቸራ አምላክ የአርያም ጽን ኃይል ስትሆን እንደ ደካማ ሰው ከባዱንና ግዙፉን መስቀል በመሸከም ምንኛ ድካምንና መከራ ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርከው ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ይቅርባይ እግዚአብሔር እንደመሆን መጠን በዚህ በቁርጥ የፍርድ ቀን በምትመጣበት ጊዜ የማረኝ ይቅር በለኝ። አቤቱ በፊትህ እንደ እኔ ያለ በደለኛ የለምና። መድኃኔ ዓለም ሆይ ሥጋም በመለበስ ለደከሙና ለወዙ ጣቶች ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋትም ላልተሰነካከሉ ነገሮች ጥፍሮችም ሰላም እላለሁ። በታሬ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይችል ነው። አቤቱ የወዳጅ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለው ተስፋም አድርጋለሁ። መድኃኔ ዓለም ሆይ አይሁዶች የተሰባስበው በቀራንዮ አደባባይ ላቆሙት የቁመትህ አካል ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈህ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና መድኃኔ ዓለም ሆይ ነሳርካን ያይደለ ሀጣንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም ላለሁ። ፈታ ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ እገሰግሳለሁ። በመስቀል ላይ ሳለ አባቶዬ ይቅር በላቸው በማለት የተናገርከውን የቸርነት የርኅራኄ ቃል አስቀድሜ ሰምቻለሁና መድኃኔ ዓለም ሆይ በመስቀል ላይ ልዩ ልዩ አምላካዊ ታምራትና የመስቀል ሕማማት ከተፈጸሙ በኋላ በገዛ ስልጣን ለተፈጸመው ጸአተ ነፍስ ሰላም ላለው። ሕሙማንን የሚፈውስ ልዩ መዓዛ አለው የሥጋ በድንም ሰላም ላለው። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት ንሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው የሥጋ መገነዝ ሰላም ላለው በኢየሩሳሌም አደባባይ ለሚገኘው የመቃብር ቦታ ሰላም እላለሁ። ፈጣሬ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅንሃት ሞተ የሔዋንን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የህንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ለአንተ ምስጋና ይገባል። መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጸርቃንን ትንሣኤ ለገለጠ ትንሣኤ ሰላምላለሁ ፈጣሪ ክርስቶስ ሆይ በልዩ ትንሳኤ ጨለማንም ካስወገድክ በኋላ በግብር አምራካዊ በዝግ ቤትም ገብተ ደቀ መዛሙርትህን በጦር የተወጋውን ጎኔን፣ በችንካር የተቸነከሩትንም እጅግሬን ተመልከቱ አልካቸው። መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እላለሁ እያልኩ ስፍር ቁጥር የሌላቸውን ታምራትን እናገራለሁ። ፈጣሬ ክርስቶስ ሆይ ለአዳም ልጆች አዳኝ እንደመሆን መጠን የኔ ደካማውን አገልጋይ ልመና ተቀብለ፣ አቤቱ ከዚህ ርጉም ከሚሆን ጠላት እጅ አድነኝ። መድሃኔ ዓለም ሆይ በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጐድጓድና በመባረክት የሰረገላ ጀርባ ለተከናወነ እርገት ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥት መንግሥቱ ለዘላለም አገዛዙም ለትውልድ ትውልድ ነው እያሉ ሰማያውያን መላእክት በየሉቱና በየሰዓቱ ያመሰግንሃል። መድሃኔ ዓለም ሆይ የቃል ኪዳን ሥነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣት ሰላም ላለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባት ዘንድ የነበረ ወደዚህ ዓለም በአውሎ ነፋሳ አምሳ ለሚላከው እሱ መንፈስ ቅዱስ የኃጢአቴን እሾ በማቃጠል አቤቱ እሱ ኃይሉንም የሚግለጽ ከሰው ማንም እንደ እኔ የሰራ የሠራ በደለኛ የለም። ለአንተም ያለ መሐሪ የቅርባ አምላክ አይኖርም። ፈታሪ ክርስቶስ ሆይ አለማትን ሁሉ የፈጠርክ ከፈታሪ እንደ መጠን መተን ዘመን ባለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ከኃጢአቴ ይጠበኝ። ፈታሪ ክርስቶስ ሆይ መላይክት ሊቃነ መላይክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆምከኮ ስለ እኛ እንደዚህ ዓለም ሰው ተቆጠርክኮ አንተ አምላክ ስትሆን ስለ እኛ ጎንህን በጦር ተወጋኮ አቤቱ መድሃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቅማኛ፣ እንደ አመፀኛ፣ እንደ ወንጀለኛ የራሄልና የልያ ልጆች ይኋል የታሰሩ እኮ አቤቱ ፈጣሪ ክርስቶስ ሆይ ስለ እኛ ለሞት ተላልፈ ተሰጠ እኮ አቤቱ ስለኛ እኛ በጦር ወጎ እኮ ንጹህ ክቡር ስጋህን መሬት ሸፈነው። አቤቱ መድሃኔ ዓለም ሆይ አያላሊቃነ መላእክት በፊት መቆም የማይቻላቸው አንተ ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቁሙ እኮ። አቤቱ ፈጣሪ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘግብጽ እየተባልክ የምትመሰገን አንድ እግዚአብሔር ነህ። ስለ እኛ በእንጨት ላይ ሰቀሉ፣ አዲስ በታነጸ መቃብር ጨምረው ቀበሩ። አቤቱ መድሃኔ ዓለም ሆይ መጻጽዕን መሪር ሐሞት ባጠጡ ጊዜ ሁሉ ተፈጸመ በማለት በዘጠኝ ሰዓት በገዛ ስልጣነ ነፍስህን ከሥጋ ለለየህበት ጸሃተ ነፍስ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የአያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆነ በዚያች ነፍስ ከሥጋ በተለየችበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብርም ተከፈቱ። መድኃኔ ዓለም ሆይ አስቀድመ ፈያታዊ ዜማንን እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀል አስበን። ፈጣሬ ክርስቶስ ሆይ አቤቱ ቸር ጠባቂነህና እንዳይን ብለን ጠብቀኝ። አቤቱ እኔን መከረኛውን፣ ሀዘንተኛውን ሰው በምስጋና የወይን ጠጅም አስደስተኝ አረጋጋኝ። ፈዳህሌ ያለም ክርስቶስ ሆይ አቤቱ የሞትን ዜና ባይኑ የተመለከተ በጆሮም የሰማ ሰው እሱ ምን አይነት ነገር ሊናገር ችሎታ ይኖረዋል። ፈጣሬ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌ ካህን ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው፣ አክብረው በሱም ላይ ቅዱስ መንፈስህን ማሳደር። መድኃኔ ዓለም ሆይ ስምህን የጠራ መታሰቢያን ያደረገ እርሱ በዚያ በቆርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሬ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ መጻንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው በሞተ የሚሞቱትን ወገኖችህን አስነሳሀቸው። መድኃኔ ዓለም ሆይ ሃይማኖት ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋይ ማደሪያ ቤቴ መኖሪያ ቦታዬ ከቅዱስ ከቅዱሳኖችህ ጋር ይሆን ዘንድ ፈቃደ ይሆን። አቤቱ ፈታሬ ክርስቶስ ሆይ ከከንቱ ሞታ አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት የከንቱ ከንቱ ነው ሁሉም አላፊ ጠፊ ነውና አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደህ በምግባር በሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥትህ ሽረት በሕልውና ሞት ህልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለም ሁሉ መድኃኒት ኢየሱስ ክርስቶስ ሆይ፣ አንተ ክብር ምስጋና ይገባል ለዘላለሙ፣ አሜን።